ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን አላችሁ? እግዚአብሔር ይመስገን፣ እኛ እጅግ በጣም ደህና ነን። ዛሬ እንግዲህ በጣም ለየት ተባለ ፕራንክ መተናል። ፕራንኩ ወደ እውነት እንዳያመራ ሰግቻለሁ። በነገራችን ላይ ቤተሰቦች ቤት እዚያ ጎንደር፣ ቡና ክልክል ነው ከሃይማኖት ጋር እንግዲህ፣ ያው ታውቃላችሁ፣ ሃይማኖት ላይ ቡና ይጠጣል አይጠጣም የሚባል የተወዛገበ እንትን አለ። አባቶች አንዳንዶች አባቶች ቡና ይጠጣ ይላሉ፣ አንዳንዶች አባቶች ደግሞ አይጠጣም አይነት ነገር አለ እንግዲህ። የኔ ቤተሰቦች አይጠጣም ከሚሉት ወገን ናቸውና ከማንም እንግዳ ቢመጣ እኛ ቤት ቡና አይፈላል። ወንድሜ ያው በሰርጉ ምክንያት መጥቶ አብሮን ነው ያለው እና እንግዲህ መሲም ማቆም አለች። ብዙ ጊዜ ነው ቡና ካልጠጣች። ይሄው ደብቀው ነበረ፣ ዛሬ እንግዲህ አውጥተዋለች። ብራዘር የሆነ ቦታ ሄደዋል። ሲመጣ እንደዚህ አድርገን ልንጠብቀው አስበናል። እየመጣው ነው ስላለ አስበናል። እና ምን ይላል እንግዲህ ያው እኔ ትልቁ ስለሆንኩኝ እሱ የኛ መጨረሻ ልጅ ነው እና ስለሆነ ዝም ሊል ይችላል። ወይም ደግሞ በቡና እንግዲህ አክራሪ ስለሆኑ ቡና እንዳይጠጣ ምን ይላል የሚለውን ነገር እንግዲህ በጋራ ነው የምናየው። ኩን የጦፈ ለማድረግ ሁለት ሀሳቦችን ይዘናል። በተለይ ቤተሰብ ሲሞት አሁን ቡና እየተፈላ ምናምን አለ የሚያስተዛዝኑት። እኔ አሁን እናቴም አባቴም ሲሞቱ ሰው እየመጣ ይፈላ፣ ሴት ጨራሽ ብለው ሳይፈላ ነው የቀረው። አይፈላም። በቃ እንግዲህ በሀዘን ላይ እንኳ ሀዘን ላይ እንኳ በቃ ምንም ስንት ሀዘንተኛ ስንት ዘመድ ከሩቅ ሀገር መጥቶ ምናምን አልተፈላ በጋራ ነው የምናየው። እንግዲህ ሲኒሽ ሙሉ ዛሬ ቀኑ ደርሷል ብዬ አስባለሁ። እንግዲህ ቻርጅ አቅስቴ ያዘ። እንጠብቁን እንጠብቁን። ሳይመጣ እያወራን ድረስ እንዳይልብን አሁን የዚህ ቡና መሸም ተፈልቶ የሚያውቁ እስከ ዛሬ አንድ ወርስ፣ አሁን ቡናውን ቡናውን ቡና ቡና አሁን ችግር አለ

አባ ኪዳነ ማርያም አይጠጣም። አባ ኪዳነ ማርያም አይጠጣም ነው። ግን አባ ገብረ ማርያም እነሱ አልጠጡም ማለት አንተ ሲጀምር ኦርቶዶክስ ከሆኑ ሱስ የሚያስይዝ ነገር በኦርቶዶክስ

አይቻለም። አልፈልግም ካለ ተወው፣ ራሴ ያፍጨጣለ። ቆይ ዝም በይ፣ ለምን አይታዝዝም? አልፈልግም ካለ ለምንድን ነው የማይፈልገው? ምክንያቱም ይንገረኝ

ማድ አሁን አፈር በጣም ብዙ ነገር ነው የሚያምራቸው አሉ። ስለዚህ እኛን አክብራ አክብራ ትታ ነበርኩ። አፈልታ አታውቅም አይደለም፣ መታውን ወር ሆኖ አለ፣ ወር ሆኖ ግን አፈልታ አታውቅም። ስለዚህ አሁን ምን አጋጣሚ ደግሞ ደረሰ። ስለዚህ ምን ችግር አለው አንተ አፍራለሁ። እዩት እዩት፣ ተመልካቾች እዩት፣ እዩት፣ እዩት አርጎ ሰብሮት የሄደው፣ በስመ አብ ወልድ መንፈስ ቅዱስ። ይኸው ካሜራውን እያቀረ ነው። እንግዲህ አይታችሁታል በደንብ ውድ ተመልካቾች። እሺ ተመልካቾቻችን፣ ወጥቶ ሄዷል። እዚህኛው

እና ያው ከነሳ ልደውልለት እና እና ፕራንክ ነው እንለዋለን። እንግዲህ ፕራንክ ነው ማለት ነበረብሽ፣ ሳይወጣ ማለት ነው

ና ፕራንክ ነው። የእውነት ፕራንክ ነው። ሚካኤልም ፕራንክ ነው። ፕራንክ ነው። ፕራንክ እያደረግንልህ ነው። ጀበናዬን ግን ተካ እየተባልክ ነው

ምን ችግር አለሁ አንተ ከኔ አትወጣም እያልኩኝ ወንድሜ በቃ ታናሽ ነው የመጨረሻ ወንድሜ ነው እና በቃ ከኔ አይወጣም እያልኩኝ ማይፈ መግቢያችን ላይ እንዳልነው፣ እንግዲህ ጋቤታችን ቡና ሙሉ አይወድም፣ በቃ ቤተሰቡ ሁሉ አይወድም። ያው መሲ እንግዲህ ልረዳት ብዬ መሲ በፊት ስጠጣ ነበር፣ አሁን ግን ትታለች። ያ ሰዎቻትም ሲስተር ነች እውነት ብዙ ጊዜ የሆኗት። አሁን እሱ ሲመጣ ምንም ያየው ነገር የለም። አሁን ግን እንግዲህ እስኪ ይሄን ነገር ስለማይወድ እንዴት እናደርገው ብለን ከእናንተ ፊት አውርተን ጀምረ ነው። የሆነውን ሁሉ አይታችሁታል ማለት ነው። እንግዲህ ስኒው ይሰበራል፣ ሮኮቦቱ ይሰበራል። ነበረ ያለው ጀበናዋን ምንም ማጠበቅ ነው ነበረ ጀበናዋን እንግዲህ በትኗታል ማለት ነው። አትዘኝ እና ይህን ይመስላል ተመልካቾች። ብዙ ነገር ተፈጥሯል። እንደውም ትልቄ ስለሆነ ነፍሰ ጡር ስለሆነች ምናምን ብዙ ታግሽ። ያለ ትግስት የለኝም ግን። ነፍሰ ጡር እኮ ያምረዋል ያምረዋል። ግን እንዴት ቢያምራትም ይመራት ነው አሁን አንተ ውሳኔ እንግዲህ። እኔ በቡና ያለኝን እንትን አንድን ነገር ሲይነን ጭፍና እናደርገ ጨለማ ነገር ሆኖ እንደዛ ነገር ነው የሚታይ። እና ሲቀጥል አንደኛ እኔ አናደደችኝ። ደግሞ እኔ ስመጣ እንደዛ ሁና ስትነሳ ያለው ነገር ሰው። እናንተ ብትሆኑ ፈጣሪ ነው መፍራት ያለባችሁ እንጂ ሰውን ምንም ነገር መፍራት የለባችሁ። ሰውን አክብሩት። ግን መፈራት ያለበት ፈጣሪ ብቻ ነው። አይከለክልም፣ እንግዲህ አይከለክልም። ሲጀመር ክርስቲያን ሆኖ ሱስ የሚያስይዝ ነገሮች ሁሉ መጠጣ ጌታ ኢየሱስ ክርስቶስ የከለከለው አንዲት እጸበለስ ብቻ ነው። ያቺ ቡና አይደለችም፣ ቡና አይደለችም፣ ቡና አይደለችም። ዞሮ ዞሮ ማለት ነው፣ አንድ ነገር እነግራችሁ፣ ሱስ የሚያስይዝ ነገር መጠጣት መፈቀድ የለበት በክርስቲያን ዘንድ ሱስ የሚሆን ነገር አሁን እኔ ሱስ አሁን ቡናን፣ እሺ ይጠጣ የተባለው እሺ። አሁን ቡና አንዳንድ አባቶች ይጠጣ ይላሉ። ይጠጣል ሲሉ ግን ፈጣሪ የፈጠረውን ቡና ለምንድን ነው አይጠጣ የምትሉት? ነው የሚሉት። እሺ፣ ጫት ጫት የሚቀምሱም እኮ ጥያቄ ያመጣሉ። ጫትስ ፈጣሪ የፈጠረው ለምንድን ነው አይበላም አይቃ የሚባለው? ግን ዝሮ ዝሮ ወደዚህ ውስጥ አታስገባኝ። እናያደርግልናል

ማፍራብት ቡና እኔ ማንም ቢሆን እኔ ሚስቴ ቡና ካለች እቃው ይዘምር ይችላል። ያው እኔ